ሰላም ጤና ይስጥልኝ ተከታታዮች፣ እንዴት ናችሁ? ዶክተር ዑመር አብዱ እባላለሁ፣ የውስጥ ደዌ ስፔሻሊስት ነኝ። ዛሬ ስለ ታይፈስ በሽታ አወራለሁኝ። ታይፈስ ምንድን ነው? በምን ምክንያት ይመጣል? ምን ምልክቶች አሉት? እንዴት ይታከማል? ምን ያህልስ የተለመደ ችግር ነው የሚለውን አጠር ባለመልኩ ለማስረዳት ነው የመጣሁት። ታይፈስ አጣዳፊ የትኩሳት አጣላፊ ትኩሳት የሚያመጣ ህመም ነው። አኪዩት ፌብራይል ኢልነስ ከሚባሉት ውስጥ አንዱ ነው። ሬኬቴሲያ የተባሉ የባክቴሪያ አይነቶች የታይፈስ መንስኤ ናቸው። የግልና የአካባቢ ንጽህና መዘመን የታይፈስን በሽታ ከበለዘጉት ሀገራት ሙሉ በሙሉ በሚባል ደረጃ አጥፍቶታል። በአንጻሩ የንጽህና ችግር ያለባቸው አካባቢዎች ታይፈስ አሁንም አንዱ የጤና እክል እንደሆነ ቀጥሏል። ባክቴሪያዎቹ ወደ ሰው የሚያመጡት ቅማል ቁንጫና መዥገር ናቸው። ስታይፈስ የተለያዩ መልኩ ይከፋፈላል። ሚውሪን ታይፈስ የሚባለው አለ። ኤፒደሚክ ታይፈስ፣ ወረርሽኝ ታይፈስ የሚባሉ ስክረብ ታይፈስ የሚባሉ ሶስት ዋና ዋና የታይፈስ አይነቶች አሉ። በኢትዮጵያ ውስጥ የተለመደ የታይፈስ አይነቱ ኤፒደሚክ ታይፈስ እየተባለ ይጠራል ማለት ነው። ኤፒደሚክ ታይፈስ ወይም ወረርሽኝ ታይፈስ የሚባለው በቅማል ወለድ ታይፈስ ነው ማለትም ያው በቅማል አማካኝነት ከታመመው ሰው ወደ ሌላ ሰው የሚተላለፍ የህመም አይነት ነው። አጣዳፊ የትኩሳት የሚያመጣ የህመም አይነት ነው ማለት ነው እና ይህ የኢፒደሚክ ታይፈስ ወይም ወረርሽኝ ታይፈስ የሚባለው በሽታ በሪኬቴሲያ ፕራዎዜኪ በተባለ ባክቴሪያ አማካኝነት እና የሚመጣው ይህ በሽታ ለበርካታ ክፍለ ዘመናት ለሚሊዮኖች መሞት ምክንያት ነበር። ሆኖም አሁን በተለይ በዘመነው ዓለም ይህ በሽታ ለመጥፋት ተቃርቧል። ከንጽህና መዘመን ጋር ተያይዞ ያው በሽታው ወደ መጥፋት ተቃርቧል። ሆኖም ግን አሁንም ይሄ ኤፒደሚክ ታይፈስ ወይም ወረርሽኝ ታይፈስ የሚባለው ጦርነት፣ ረሃብ ባለባቸው አካባቢዎች ከንጽህና ጉድለት የሚመጣ የታይፈስ አይነት ነው ማለት ነው። በተለይ ሰዎች ተፋፍገው አንድ ላይ ተከማችተው በሚኖሩበት ሁኔታ ላይ በስፋት ይስተዋላል። ለምሳሌ በጎዳና ተዳዳሪዎች፣ ዝቅተኛ የኑሮ ደረጃ ላይ ያሉ ማህበረሰቦች፣ ድርቅ፣ ረሀብ፣ ጦርነት ውስጥ የሚኖሩ ማህበረሰቦች ዘንድ ለታይፈስ ወረርሽኝ ተጋላጭ እንደሆኑ ይታወቃል ማለት ነው እና የታይፈስ በሽታ እንዴት ይከሰታል የሚለውን ስንመለከት የታይፈስ በሽታ የሚከሰተው ታይፈስ አምጪ ተህዋሲያንን በተሸከሙ የቅማል ወይም የቁንጫ አይነ ምድር ሰውነት ላይ ሲያርፍ እና ከዚያም በምናሳክክበት ጊዜ ወይም በሌላ ምክንያት በተፈጠረ የቆዳ ክፍተት ውስጥ ወደ ሰውነታችን ነው የሚገባው ማለት ነው። በምግብ አማካኝነት አይደለም። አሁን በአብዛኛው ያው ከታይፈስና ታይፎይድ ልክ ዘመዳማ እንደሆኑ አድርጎ የማሰብ ነገር አለ። ግን ሁለቱ የሚያመሳስላቸው የስም መመሳሰል ብቻ እንጂ የሚተላለፉበት መንገድ በጣም ይራራቃል ማለት ነው። ታይፈስ እንደ አሁን በነገርኳችሁ ከቁንጫ ወይም ከቅማል በሚወጣ አይነ ምድር ሰውነታችን ስነሰክ ሲሆን ያኛው ግን ምግብ ጋር ተቀላቅሎ ወይም ከምንጠጠው ነገር ጋር ተቀላቅሎ ሲገባ ነው ታይፎይድ የሚባለው የሚመጣው። እና ሁለቶቹ ምንም የሚያዛምዳቸው ነገር የለም ከስም ውጭ ማለት ነው። ታይፈስ ሲከሰት ምን አይነት ምልክቶችን ያስከትላል? የሚመለከተው ስንመለከት የታይፈስ በሽታ የያዘው ሰው የሚከተሉት ምልክቶች ሊያሳይ ይችላል። ለምሳሌ ትኩሳት፣ ብርድ ብርድ ማለት፣ ማንቀጥቀጥ፣ ራስ ምታት፣ የጡንቻ ህመም እና አልፎ አልፎ ደግሞ ሽፍታ ወይም ራሽ የሚባለው ሰውነት ላይ ሊወጣ ይችላል ማለት ነው። እነዚህ ዋና ዋናዎቹ የታይፈስ በሽታ ምልክቶች ናቸው። ባስ ሲል ደግሞ የአእምሮ ብዥታ፣ ሳል፣ ማቅለሽለሽ ና ማስታወክም ሊኖር ይችላል ማለት ነው። የታይፈስ በሽታ እንዴት ይመረመራል የሚለውን ስንመለከት አንድ ታካሚ የታይፈስ በሽታ ይኖርበታል ተብሎ ሲጠረጠር የደም ናሙና ይወሰድለትና ከዚያ የተለያዩ ምርመራዎች ይደረጋሉ። ለምሳሌ ወይል ፌሊክስ የሚባል ምርመራ አለ። ይሄ በጣም የቆየ ምርመራ ነው። በኢትዮጵያም ይህ ምርመራ በስፋት ጥቅም ላይ ይውላል ማለት ነው። ታይፈስን ለማወቅ ይህ ምርመራ ርካሽ፣ በስፋት የሚገኝ መሆኑ ጥሩ ነገር ቢሆንም በሽታውን በትክክል ከማረጋገጥ አንጻር ግን ትልቁ ውስንነት አለበት። ዋናው የውል ፌሊክስ ችግር ታይፈስን የማረጋገጥ አቅሙ ደካማ መሆኑ ነው። በዚህ ምክንያት በብዙ ቦታዎች ከጥቅም ውጭ ሆኗል። በኢትዮጵያ ውስጥ ግን አሁንም በስባት ጥቅም ላይ ይውላል። በመሆኑም ጥንቃቄ በጥንቃቄ ስራ ላይ ካልዋለ የተሳሳተ ድምዳሜ ላይ ሊያደርሰን ይችላል ማለት ነው እና ሌላ በሽታ ያለባት ያለበት ሰውየው ታይፈስ አለብህ ሊባል ይችላል ማለት ነው። በዚህም ዋናው ችግር ሳይታከም ላልተፈለገ ማዘግየትና ላልተፈለገ ደግሞ ጥንቆች ሊያጋልጠን ይችላል ማለት ነው። ስለዚህ የጤና ባለሙያዎች ታይፈስ አንድን ሰው ታይፈስ እንዳለበት የዌል ፌሊክስ ምርመራ ሲጠቀሙ ጥንቃቄ ማድረግ ያስፈልጋቸዋል። በተገቢ ሁኔታ ላይ መጠቀምና በተገቢ ሁኔታ ድምዳሜ ላይ መድረስ አስፈላጊ ነገር ነው ማለት ነው። ሌሎች ምርመራዎች አሉ፣ ነገር ግን በስፋት ስለሌሉ ያው ዌል ፌሊክስን በአብዛኛው እየተጠቀምን ያለ ነው ማለት ነው። የታይፈስ በሽታ እንዴት ይታከማል? የሚለውን ስንመለከት የታይፈስ በሽታ በቀላሉ መታከም የሚችል በሽታ ነው። ችግር የሚሆነው በሽታው ሳይታወቅ ሊቆይ መጫሉ ነው። የተለያዩ መራየቶችን በመጠቀም በቀላሉ ማከም ይቻላል ማለት ነው። እንዴት መከላከል ይቻላል? የሚለውን ስንመለከት መሰረታዊ የግልና የአካባቢው ንጽሕናን መጠበቅ ራሳችንን ከታይፈስ ለመከላከል ይረዳናል። ለምሳሌ ቢያንስ በየሳምንቱ ገራን መታጠብ፣ ልብሳችንን በተወሰነ ጊዜ መቀያየር እጅግ ጠቃሚ እርምጃ ነው። ሰውነታችን ቁንጫ ሊይዝ ከሚችሉ እንስሳቶች ድመት፣ ውሻ፣ መዳቅ ወይም ደግሞ የእንስሳቶችን ንጽህና ማጠበቅ ያስፈልጋል። እና እነዚህን ነገሮች ማስወገድ ከቻል ያው የታይፈስ በሽታን መከላከል እንችላለን። ስለ ታይፈስ ጥያቄና ሀሳብ ካላችሁ ኮመንት ሴክሽን ላይ ማስቀመጥ ትችላላችሁ። የዛሬው ፕሮግራማችን በዚህ ይጠናቀቃል። ስላደመጣችሁ በጣም አመሰግናለሁኝ። በሌላ ፕሮግራም እስከምደና ድረስ ሰላም።